ሁሉም ሰው ዩቱብን መጀመር ይፈልጋል፣ ግን እንዴት መጀመር እንዳለበት አቅምና፣ ዛሬ ዩቱብ እንዴት እንደሚጀምሩ ስቴፕ ብስቴፕ አሳያችኋለሁ። ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እስከ መጨረሻ ከቆያችሁ አንድ የሚሰጥላችሁ ግፍት አለ። እሱን ለመቀበል እስከ መጨረሻ መቆየት ስላለባችሁ፣ አንደኛ ዩቱብ ለመጀመር አንድ ሰው ፒሲ የለኝም ለምንም ምናምን ይላል እና እየጀመርኩ አለሁት በስልክ ነው ዩቱብ ቻናል በስልክ ነው። ሁሉም ክሬተሮች እነ አለ እነ አብሬሎ እነ እነ ሁሉም ሰው እነ ሚስተር ቢስ ሳይቀር በስልክ ነው የጀመረው እና እሱን እያሰባችሁ እናንተም እንትን የለኝም እንትን እሱ ባና ወከባ ነ እሱ እንዳሰሙት እሱ ወከባ ነገር ነው። በቃ እሱ ምንም አይጠቅማችሁ ነገር እናንተ እያላችሁ ወደ አለ እየቀራችሁ ነው ያላችሁት። ዛ ዩቱብን ዛሬውንም ነው እንዴት ዩቱብ ቻናል መክፈት እንዳለባችሁ፣ ታግ እንደት መጽሐፍ እንዳለባችሁ፣ እስዮ ምንድን ነው ምን ምንድን ነው ምን እሱን ዩቱብ ላይ ሰርች አድርጋችሁ አይታችሁ የራሳችሁ ቻናል ላይ መጠጓል ነው። ሌላ ነገር የለውም። እና ሁለተኛው ዩቱብ ቻናል እንደት እንደምትጀምሩ አዳችሁ፣ ከየት እናገኛለን ነው ሁሉም ሰው ሁሉም ሰው አይዳ አይዳ የማገኛ ጥሩ መንገድ አለ። ገብታችሁ ቻት ጂፒቲ እንደዚህ እንደዚህ ነገር እፈልጋለሁ ብላችሁ ታይፕ ታደርጋላችሁ። እሱ ዝርዝር ይሰጣችኋል። በቃ እሱን አምጥታችሁ ትራንስሌት ታደርጋላችሁ። በአማርኛ ቀይራችሁ እናንተ መስራት ነው። እሱን ሰርታችሁ፣ ጥሩ ታምኔል፣ ጥሩ ታግ እና ሰርች ኢንጂን ኦፕቲማይዜሽን አለውን ወርድ ተጠቅማችሁ ታይትል ጽፋችሁ በቃ ፖስት ማድረግ ነው። ፖስት ካደረጋችሁ በኋላ ምን ታደርጋላችሁ? ፖስት ዩቱብ ቻናል ላይ ውስጥ ፕላንስ ምን ልክቶን አልነግጣችሁም። እንደ ቲክቶክ ፖስት እንዳታደርጉ እንደዚያ። ጎግል ክሮም ላይ ገብታችሁ ከእዚያ ዩቱብ ቻናል ዩቱብ ብላችሁ ሰርች ታደርጉ እና ኢስዊች አካውንት ምን አለ ጎን የሶስት ነጥብ ላይ እሱን ነቅታችሁ በቃ ትመርጣላችሁ። ታግ ታስገባላችሁ ሁሉንም ነገር ትሞላላችሁ። በቃ ከዛ ፖስት ታረጋላችሁ። አይዲያ እዛ ነው ጥሩ ጥሩ ገንዘብ ምናገኘበት አይዲያ ምንድን ነው ካላችሁ፣ አንደኛ ስለ ክሪፕቶ፣ ስለ ትሬዲንግ፣ ስለ ፎረክስ ትሬዲንግ ሲሰሩ ብዙ ክፍያ ታገኛላችሁ። እንደ አሁን ሪያክሽን ቪዲዮ፣ ኢንተርቴንመንት፣ ፈኒ አስቂኝ ፕራንክ ምናምን እየወረደ እንትን አላቸው የወረደ ደመወዝ ነው አላቸው። እነሱ ሰው ብዙ ሰው ያያል፣ ግን ደመወዛቸው ዝቅ ይላል። ትንሽ አሁን ለክሪ ነገር አሁን ስለ ኦንላይን ብንስ ሀውቱ መክመኒ ኦንላይን እንደዛ አይነት ነገር እና አሁን ተክ ተክም ብዙ ይከፍላል። እንደዚ አይነት ስለ ቴክኖሎጂ ስለ ዲጂታል ማርኬቲንግ ስለ ክሪፕቶ ካረንሲ ስለ ቢትኮይን ስለ ቢቲሲ ስለ ኢትሬም የምታወሩ ከሆነ እናንተ ጥሩ ተከፋይ መሆናችሁ አሁኑን አረጋግጣል። አሁን ፕራንክ ሰራለሁ ምናምን ካላችሁ አይችልም። አሁን ብዙ ቪው በአንድ አመት ወይም በአንድ ወር መንተስ ታደርጋላችሁ፣ ግን ደሞዛችሁን ለላፋችሁ በቃ ያሁንላችሁም። ለዛ እሱም እያሰባችሁ ለእናንተ ምርጥ ገበያ ያምጣልኛል ብላችሁ የምታስቡትን ነገር ዩቱባችሁ ላይ መጫን ነው። ሁሉም ሰው የጀምረው ዜሮ ነው። ዜሮ መጀመር ጥሩ ነው። እስቴፕ ባይ እስቴፕ እየተማራችሁ ነው የሚታዩት ወደ ላይ በቃ ብር እያገኘሁ የሆነ ነገር እያሻሻልኩ እዳለሁ፣ ገንዘብ ይመጣል። የሆነ ነገር ላይ ኢንቨስት አደረጋለሁ፣ ካሜራ ገዛለሁ፣ ማይክ ገዛለሁ፣ ምናምን። በቃ ማይክ ገዝቼ ጥሩ አውትፑት ያለውን ፒሲ ገዛለሁ፣ ምናምን። በቃ እንደዛ እያላችሁ እናንተ መሄድ ነው። ስልክ አለኝ አልጀምርም፣ ምንም ስልክ ነው፣ በስልክ ነው እየጀመርኳለሁት። ስልክ ነው አይታየችም፣ በስልክ ነው እየቀረጽኳለሁት ና ዩቱብ ለመጀመር ዝም ብላችሁ ሰበብ ሳታበዙ ዩቱባችሁን መጀመር ነው አለባችሁ። ቀጣይ ቪዲዮ ላይ የሚሰራላችሁ የሚፈልጉ ነገር ካለ ጠይቁኝ። እኔም የሆነ አዳ መስራት አስቤያለሁና አሁንም እንቀጥላለን። መጨረሻ ላይ ያለው ግፍት ያልኳችሁን ነገር በዚህ ቪዲዮ ላይ ሁለተኛ ዓለም ጦርነት ከተባለው ከአንደኛ አመት ጦርነት በፊት ነው ወይስ በኋላ ነው? እሱን ጥያቄ ከመለሳችሁልኝ የሁለት መቶ ብር ሽልማት አለን። ተንኪው አመሰግናለሁ።